ዛሬም በአዲስ ስራ መጥተናል። አንተ አዲስ ነው እንግዲህ አዲስ ነህ አንተ እና የዛሬው ደግሞ የዛሬ የኔ ባይሆንም ታውቁታላችሁ አንተ

ይቀጥልስ ዝም ብለህ አይ፣ ተባለፈው። ትንሽ አቅሙ ደከም አለ፣ እየደከመ ነው የሚመጣው። ይሄ እንዴት ምን ብሎ ነው እንትን የሚለው? እስኪ ጨምር በእዚሁ ላይ እሱንም ቢሆን ድገም፣ ወስድ አንዴ እናጣጥመው። ያሁኑ እንደው ከመጀመሪያው ነው ልጀምረው? አዎ ግደለም፣ እስቲ ይበለው። በጣም ፈጣን አድርገና በለው። እኔ እንጃ። እኔ በቃ በቃ በቃ በቃ በቃ ሌላ ምንም እንትን የለም። እንዴ፣ ነው የሚያልቅ? መቼ ጨረሰ? በቃ ጨረሰ ብለን አውጀን ያለውን ነገር ተነጋግረንበት ነው ያንተ እንደኛነህ ነው። አሁን አንተ ነገ በሌሊት አስራ ሁለት ሰዓት ወፍ ሲንጫጫ ተነስተ ልብስ ሸክፈህ ወደ አዲስ አበባ